ታሪክን ጠብቆ ለዛሬ ትውልድ መማሪያ እንዲሆንና ሀገር ወዳድ ዜጋ ለመፍጠር መሥራት እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ጌታቸው ጀምበር ተናገሩ። የፊታውራሪ ገብርዬ መታሰቢያ ሐውልትና የባህል ማዕከል ግንባታ ማስጀመሪያ እንዲሁም የፊታውራሪ ገብርዬ ፋውንዴሽን ምስረታ በጋይንት ወረዳ ንፋስ መውጫ ከተማ ተካሂደዋል። አብዮት ከፋለ ዝርዝር ዘገባ አለው። ዳግማዊ አጼ ቴዎድሮስ ኢትዮጵያን ከመፈራረስ ለመታደግ በየአቅጣጫው ካሰፈሰፉ የውጭ ጠላቶች ለመጠበቅና አንድነቷ የጸና ዘመናዊት ሀገርን ለመገንባት በነበራቸው ራእይ በብቸኝነት ሲታትሩ ከጎናቸው ተሰልፈው በታማኝነትና በፍጹም ሀገራዊ ፍቅር ታሪክ የሰሩ የአጼ ቴዎድሮስ ቀኝ እጅ ፊታውራሪ ገብረ ሕይወት ጎሺው ገብርዬ ናቸው። ፊታውራሪ ገብረ ሕይወት የአጼ ቴዎድሮስ ዘርፈ ብዙ የራእይ ጉዞ ሞተር የነበሩ ሁነኛ የጦር መሪ እንደነበሩ ታሪክ ያውሳቸዋል። 204ተኛ የአጼ ቴዎድሮስ የልደት በዓልን ምክንያት በማድረግ ይህን የፊታውራሪ ገብርዬ የሀገር ውለታ ለማስታወስናም ትውልድ እንዲማርበት ያለመ የፊት አውራሪ ገብርዬ ፋውንዴሽን የመታሰቢያ የሐውልትና የባህል ማዕከል ግንባታ ማስጀመሪያ መርሃ ግብር በንፋስ መውጫ ከተማ ተካሂዷል። ግንባታው በታለመለት ልክ እንዲጠናቀቅ ከተማ አስተዳደሩ ከህብረተሰቡ ጋር በጋራ እንደሚሰራ የንፋስ መውጫ ከተማ አስተዳደር ከንቲባ አቶ ሙላው ጤናው ይገልጻሉ። የዚህን ታላቅ ጀግና ስምና ታሪክ ለተተኪ ትውልድ ለማቆየት በከተማችንና በዙሪያው ወረዳ የሐውልትና የባህል ማዕከል ግንባታ በገብርዬ ፋውንዴሽን ስም ለማሰራት በተጀመረው ታታዊ ሥራ ዳር ለማድረስ እጅ ላይ እጅ ተያይዘን በመረባረብ እንደምንወጣው ያለኝን ተስፋ እየገለጽኩ የከተማ አስተዳደሩም ከሕብረተሰቡ ጐን በመሰለፍ የሚፈለገውን ሁሉንም ድጋፍ እንደሚያደርግ በዚህ አጋጣሚ ማረጋገጥ እወዳለሁ። ፊታውራሪ ገብርዬ ለዛሬው ትውልድ ትልቅ ምሳሌ የሚሆን ታሪክ ሰርተው አልፈዋል ያሉት የደቡብ ጎንደር ዋና አስተዳዳሪ አቶ ይርጋ ሲሳይ ታሪክን መጠበቅና መዘከር ደግሞ ለትውልድ ትምህርት ነው ይላሉ። ፊታውራሪ ገብርዬ የሁላችንም ምሳሌ ነው። ፊታውራሪ ገብርዬ የጀግናው የአጼ ቴዎድሮስ ታማኝና ጄኔራል ነበር። ፊታውራሪ ገብርዬ በውስጡ ጀግንነትን በውስጡ ታማኝነትን፣ በውስጡ የአሸናፊነትን ተምሳሌት የያዘ የራስ ጋይንት ተወላጅ ነው። ከፈተራሪ ገብርዬ ብዙ የምንማራቸው ትውፊቶች፣ ብዙ የምንማራቸው ሀሳቦች፣ ብዙ የምንማራቸው ታሪኮች አሉ። ስለሆነም ተወላጁም ይሁን ሌላ ሀገር የሚኖር ማንኛውም ምሁር ማንኛውም የሚመለከተው አካል የፍታራሪ ገብርዬን ማሳያ የሚሆን የባህል ግንባታና የሐውልት ግንባታ መደረግ አለበት ብላችሁ፣ ሌትም ቀንም ሰርታችሁ ሀሳብ አሰባስባችሁ ዛሬ ደግሞ በታሪካዊቷ ቦታ በአፄ መስክ እንድንገናኝ ያደረጋችሁ ሁሉ በዞኑ ህዝብ ስም ምስጋና አቀርባለሁ። የአጼ ቴዎድሮስና የፊት አውራሪ ገብርየን ታሪክ መዘከርና ለዛሬ ተግባራችን ስንቅ ማድረግ ይገባል ያሉት ደግሞ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ጌታቸው ጀምበር ናቸው። አጼ ቴዎድሮስ ብዙ ራዕይ ነበራቸው። ሀገራቸውን በቴክኖሎጂ ለማስታጠቅ ብዙ ለፍተዋል፣ ብዙ ደክመዋል። በኢኮኖሚ ለማሳደግ አገርን የሀገርን ሰላምና ደህንነት ማስከበር ያስፈልግ ነበረ የአገር ሰላምና ደህንነት ከማስከበር ጎን በጎን ኢኮኖሚ መገንባት ያስፈልግ ነበረ። ለኢኮኖሚ ግንባታ ቴክኖሎጂ ማስፋፋት ያስፈልግ ነበረ። ለባህልም ለኢኮኖሚም ለቱሪዝምም ምንጭ የሚሆኑ በርካታ ነገሮች በዚያን ወቅት ጀምረዋቸው አሁን ድረስ ያሉ ገና ያልደረስንባቸው ብዙ ሀሳቦች አሉ። እንድንተገብራቸው እንድንለውጣቸው በተግባር ይጠበቃሉ። አጼ ቴዎድሮስ በወደቁበት ጊዜ የተስፋ ብርሃን እንዳይኖራቸው ልባቸውን የሰበረው የፊታውራሪ ገብርዬ ቀድሞ መሞት እንደነበረ ታሪክ ይዘክረዋል። እንደዚህ አይነት ጀግኖች በስም በታሪክ ሲወሱ እንዲኖሩ የሚታሰቡበት ነገር ማቆም ያስፈልጋል። እንዳለመታደሉ ነው ከዚህ በፊት ይህን አላረግ ነው። በመርሃ ግብሩ ላይ የመንግሥት የሥራ ኃላፊዎች የታሪክ ምሁራንና የአካባቢው ኅብረተሰብ ተሳትፈዋል።